ጓዳ ጎድጓዳዋን መዬን እናቴን እንምዬን ደርቆባት ሌማቷን መዬን እናቴን እንምዬን ልጆቼን እያለች መዬን እናቴን እንምዬን ሲታጠፋ አንጀቷንም እኔን እናቴን እኔም እዬን የሰው ቤት ሲደምቃው ደመቱ ሲጫወት ሲስቅ ጎረቤቱ ስታዝንም እየከፋት መቆሚያ መሄጃ እየጠፋት እንደ ሰው ሳትስቅ አንድ ቀን ሳይደላት አንድ ቀን ሳይደላት ባክ ጌታዬ ሳያልፈ ትክደላ ሳያልፈ ትክደላት እየተሳቀቀሽ ኑሮ ያባሰና ኑሮ ያባሰናት ዓመታት ተቆጥረው አለፉ። ዘመናት አለፉ ዘመናት